በጣም ሰላም ክቡራን የዚህ ቻናል ተከታታዮች እንደምን አላችሁ? እኔ ፈጣሪ ይመስገን በጣም ሰላም ነኝ። ከዚህ በኋላ በዚህ ቻናል የሚቀርቡ ጉዳዮች በአመዛኙ የቢዝነስ እና ፋይናንስ ጉዳዮች እንደሆኑ ለማሳወቅ እወዳለሁ። ለዚህም ደግሞ ከጀማሪ የሂሳብ ሰራተኛነት እስከ ስራ አስኪያጅነት በተለያዩ መስሪያ ቤቶች የዘለቀው የስራ ልምዴ፣ በዲግሪ እና በማስተርስ ደረጃ በፋይናንስ ዘርፍ ያደረግኩት የትምህርት ዝግጅቴ ይረዳኛል ብዬ አስባለሁኝ። ለዛሬ በገቢ ግብር ላይ በተመለከተ ከደሞዝ ላይ ስለሚቆረጠው ገቢን መሰረት ያደረገ ታክስ የምናወራ ይሆናል። ስለዚህ ደሞዛችሁ ስትጠሩት የሚበዛባችሁ፣ ስትቀበሉት የሚያንስባችሁ፣ እንዲሁም ደግሞ ቢዝነስን እየተማራችሁ ያላችሁ በተለየ ደግሞ አካውንታንቶች ግብር በምታሰሉበት ሰዓት እነዚህን ቁጥሮች በማቀናነስ ትሰራላችሁ። ግን ቁጥሮቹ ከየት እንደመጡ አታውቁምና ዛሬ የምናያቸው ይሆናል። ስለዚህ በመቀጠል ወደ ካልኩሌሽን እንገባለን። የደሞዝ ጣሪያ ከዜሮ እስከ ስድስት መቶ ነው ብለን ብንወስድ የመጀመሪያው ጣሪያ ማለት ነው ስድስት መቶ ሲባዛ በዜሮ ፐርሰንት ዜሮ ክፍያ ይኖራል። ከስድስት መቶ ደግሞ ቢሆን አናቱ ላይ ሲባዛ አስር ፐርሰንት ስልሳ ይሆናል። ስለዚህ የተቀናሽ ስሌታችን ስልሳ ይሆናል ማለት ነው በሚቀጥለው የታክስ ብራኬት ውስጥ ኦልሬዲ 600 ብር ታክስ አይከፈልበትም ስላለን 60 ብር የ600 10 ፐርሰንት 60 ብር ከታክስ ነፃ ነው ማለት ነው። የሚቀጥለው የታክስ ብራኬት እንዲባዛ የሚያስገድደው በ10 ፐርሰንት ስለሆነ ከ601 እስከ 1650 ያለውን ክፍያ 10 ፐርሰንት እንከፍልበታለን ካልን ከዚህ ውስጥ 600ዋ ያ ማለት ሲባዛ በ10 60 ፐርሰንቱ ከታክስ ነፃ ነው። ስለዚህ ይችን ነጻ የሆነችውን እዚ ጋ እናስቀምጣት ይሄ ሁለተኛው የታክስ ፕራኬት ከ601 እስከ1650 ስሌት ስንሰራለት አንድ ሰው 1650 ብር ቢከፈለው 10 ፐርሰንቱ 165 ብር ነው ማለት ነው ይሄ 165 ብር ኦልሬዲ 60 ብር ታክሱ ስለማይቆረጥበት ስለማይከፍል በህግ ስለተተወ 105 ብር ብቻ እንዲከፍል ይሆናል ማለት ነው 1650 ብር የሚከፈለው ሰው መቶ 5 ብር ብቻ ነው ታክስ የሚከፍለው ማለት ነው። ስለዚህ በሁለተኛው ሬት ደግሞ በሚቀጥለው ሬት ደግሞ 1650 ሲባዛ በ15 እናደረግና 247 ብር ከ50 ይመጣል 247 ብር ከ50 ሲቀነስ 105 ብር ለሚቀጥለው የታክስ ብራኬት ከታክስ ነፃ የሆነችዋል 142 ብር ከ50 ይሰጠናል ማለት ነው። የሚቀጥለው የታክስ ብራኬት ደግሞ ከ1651 እስከ 3200 ያለ ነው። ይሄ 3200 የሚከፈለው ሰው ቢኖር 3200 ሲባዛ በ15 ፐርሰንት 480 ታክሱ ይመጣል። ኦረዲ እስከዚህ ባለው ሂደት ውስጥ አንደኛ 600 ብር ስለማይከፈልበት፣ ሁለተኛ ከ600 ብር በላይ ያለው ደግሞ 142 ብር ከ50 አካባቢ ስለተከፈለበት የሚከፍለው 337 ብር ከ50 ይሆናል ማለት ነው። ከዛ በሚቀጥለው የታክስ ሬት ይህንን 3200 ስናባዛው 640 ይመጣል። ይሄ 640 ሲቀነስ 337.50 ለሚቀጥለው የታክስ ብራኬት ከታክስ ነፃ የሆነውን ገንዘብ ወይም ደግሞ ቁጥር ይሰጠናል። ይሄ ቁጥር 302.50 ነው። ስለዚህ በሚቀጥለው የታክስ ብራኬት ውስጥ 302 ብር ከ50 የቀደመ ክፍያ ነው ብለን የምንቀንሰው ይሆናል ማለት ነው። ስለዚህ ከ3201 እስከ 5250 ያለውን ወስደን 5250 ከፍተኛው ክፍያ ነው ሲባዛ በ20 ፐርሰንት ብናደርግ 1050 ብር ይመጣል። ከ1050 ብር ኦረዲ በቀደመው ታክስ ብራኬት ውስጥ 302 ብር ከ50 ስለተከፈለ እና ተቀናሽ ስለሚሆን 747 ብር ከ50 ቀሪ ይኖራል ማለት ነው የሚከፈል። ይህንን ደሞዝ 5250ን በሚቀጥለው በከፍተኛው ሬት ብንመታው 25 ፐርሰንት ይሆናል፣ 1312 ብር ከ50 ታክሱ ይመጣል። ከዚህ ከ1312 ብር ከ50 ግን በዚህ ሬት ውስጥ 747 ብር ከ50 ስለተከፈለ ተቀናንሶ 565 ብር ወደሚቀጥለው የታክስ ተቀናሽነት ይሄዳል። ይኸው እዚህ ጋር አምስት መቶ ስልሳ አምስት ብር ሰባት ሺህ ስምንት መቶ የሁለተኛው የሚቀጥለው የታክስ ብራኬት ከፍተኛ ደሞዝ ነው። ስለዚህ ሰባት ሺህ ስምንት መቶ በ25 በሀያ አምስት ፐርሰንት አንድ ሺህ ዘጠኝ መቶ ሀምሳ ብር ይሰጠናል። ይሄ አንድ ሺህ ዘጠኝ መቶ ሀምሳ ግብር አምስት መቶ ስልሳ አምስቱ ቀድሞ ስለተከፈለ አንድ ሺህ ሶስት መቶ ሰማኒያ አምስት ኔት የሚከፈልበት ግብር ይሆናል ማለት ነው። በሁለተኛው ሬት ከፍ ባለው ሬት ደግሞ ስንመታው ከ7800 ሲባዛ በ30 ፐርሰንት ይሆናል 2340 ብር ግብር ይመጣል። ይሄ 2340 ብር ሲቀነስ 1385 በዚህ ሬት ውስጥ የተከፈለ ማለት ነው። 1385 ስላለን 955 ብር ከታክስ ነፃ ለሚቀጥለው ተቀናናሽ ይሆናል ማለት ነው። ለ7801 እስከ 10900 ላለው ደግሞ 10900 ሲባዛ በ30 ፐርሰንት ይመጣል። 3270 ይመጣል በሁለተኝነት 10900 በሚቀጥለው ሬት ስናባዛው በ35 ፐርሰንት 3815 ይመጣል። ከዚህ ከ3270 ብር ላይ 955 ቀድሞ ታክስ ስለተከፈለ 2315 ብቻ የሚከፈል ይሆናል። እዚህ ጋር ስንደርስ ይሄ ፈቀቅ ሲልክ ወደ 3815 ታክስ መጥቶበታል። ከዚህ ከ3815 2315ቷን እዚህ ድረስ ባለው የተከፈለውን ስናቀናንሰው 1500 ከታክስ ነፃ ይሆናል ማለት ነው። ይሄ 1500 ከ10900 በላይ ደሞዝ ለሚያገኙ ሰዎች በ35 ፐርሰንት ደሞዛቸው ይባዛና 1500 ተቀናሽ ሆኖ ያልፋል ማለት ነው። ስለዚህ ካልኩሌሽን ተሰርቶ በዚህ መሰረት የመጡ ቁጥሮች ናቸው። 60 142 50 302 50 565፣ 955 እና 1500 የምንላቸው ማለት ነው። የግብር ምጣኔዎች ከተቀናሽ ጋር እናስቀምጣቸው። አሁን ካልኩሌት አድርገን የደረስንበት ቁጥር ከ0 እስከ 600 0 ፐርሰንት ህጉ ሰጥቷል። እኛ ደግሞ ዜሮ አግኝተናል ስናቀናንስ። ከ601 እስከ 1650 ላለው ህጉ 10 ፐርሰንት ይቆረጥበት ይላል። ከዚህ ውስጥ ግን ስልሳዋ ነጻ እንደሆነች ካልኩሌት አድርገን አግኝተናል ማለት ነው። ስለዚህ እነዚህ ካልኩሌት ተደርገው የተገኙ ቁጥሮች 42253255959 ከደሞዙ ላይ የዚህ ተፈጻሚ የሚሆነውን ምጣኔ ካባዛም በኋላ እያቀናነስን የምንሄድ ይሆናል።